እንዴት ናችሁ? አሁን ከእንቅልፌ ስነሳ አንድ ሜሴጅ ሰምቼ ነበር እና ያም የወልድ ሚዲያ አብርሽ የቄራው ኦዲዮ ነው። በሚገርም ሁኔታ እንግዲህ ሰሞኑን እሱና ባለቤቱ ከአንድ ሰው ጋር ሆኖ በመኪና እየሄዱ የመኪና አደጋ ደርሶባቸው ነበረ። ወደ ሚዲያም ማውጣት ብዙ አልተፈለገም። በራሱ ተፍጨርጥሮ ባለቤቱን እያሳከማት ነበር። ያው በውስጥ እየጠየኩት ነበር ነገር ግን ኦልሬዲ ባለቤቱ በጣም ከአቅም በላይ የሆነ ችግር ውስጥ ነው ያለችው። አራት አጥንቶቿ፣ የጀርባ አጥንቶቿ ተሰብረው ብረት ተገጥሞላት ነበር። ይህንንም እንደምንም ብሎ ባለው ነገር አሳክሟት ወደ ቤት አስገብተዋት ነበር። ሌሊት ደግሞ የኩላሊት ኢንፌክሽን በሚል ምክንያት ፌንት አድርጋ ድጋሚ ወደ ሆስፒታል ገብታለች። አሁን ያለችው በኮማ ውስጥ ነው። አሁን ግን ዝም ማለት አልቻልኩም። እኔ ለምንድን ነው ብዙ ልጆችን ሲረዳ የነበረ ልጅ ነው አብርሽ የቄራው። ብዙ አረብ ሀገር ያሉ እህቶችን ሲረዳ የነበረ ወንድማችን ነው። ታውቁታላችሁ። ዛሬ ላይ ከአቅሙ በላይ ነው ብር እየተጠየቀ ያለው እና በቃ ምንም አቅቶት የላከውን ኦዲዮ አዳም መኪና አደጋ ደርሶብን እኔም ትንሽ የማይባል አደጋ ደርሶብኝ ሚስቴ ደግሞ ያው ቀዶ ጥገና ገብታ ምናምን አራት አጥንተዋልትን ብሎ ያው ቀዶ ጥገናው ተስተካክሎ ምናምን ነበረ ከዛ በኋላ አራት ሰዓት ቀዶ ጥገና አድርገ አሁን ቤት አስገብተናት ነበረ። ከዛ በኋላ በሰላም ገባችልን ብለን እንደገና ደግሞ የኩላሊት ኢንፌክሽን ነው ምናምን ብለ ድግምግም ብላብን አሁን ኮማ ውስጥ ገብታ ው ለሊት ነው የማናገር ፕሊስ። እኔ የኢትዮጵያ ሕዝብን እንግዲህ ው ጠይቄ ያላቅም ከመርዳት ውጭ ታውቃለህ ተስሽ አሁን ባለቤቱ የምትገኝበት ሁኔታ ደግሞ እንደምታዩት ነው በፎቶ ላይ ስለዚህ ኢመርጀንሲ፣ ነገ እሁድ ማለት ነው፣ ምሽት ከሶስት ሰዓት ጀምሮ በእኔ ቤት የተወሰነ የገቢ ማሰባሰብ ያድርገንለት ለዚህ ወንድማችን ለሱም ለባለቤቱም ቶሎ መድረስ ይጠበቅብናል። ስለዚህ ነገ በእኔ በተስፋ ያደርገው ቤት ምሽት ከሶስት ሰዓት ጀምሮ በኢትዮጵያ ሰዓት አቆጣጠር እባካችሁ ወንድማችንን አብርሽና ባለቤቱን ደርሰን እናግዛቸው። ይህንን ቪዲዮ የምታዩ አረብ ሀገር ያላችሁት ወንድሞች በክፉ ቀኖች የደረሰላችሁት ወንድሞችና ሌሎቻችሁም እንደዚሁም ደግሞ ብዙ ተከታይ ያላችሁ እርዳታው ላይ ያላችሁት ወንድሞቼ ነገ ከሶስት ሰዓት ጀምሮ በእኔ ቤት እንድትገኙ ይህንኑ ቪዲዮ ልዩት እንድታደረጉት በአክብሮት እጠይቃለሁ። ሰላማችሁ ይዛ መልካም ቀን